አብ ወልድ መንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም ጥቅምት ሃያ ታላቁ ጻድቅ አቡነ ዮሐንስ አጽይር እረፍቱ ነው። ዳግመኛም በዚህ ይችለት ነብዩ ቅዱስ ኤልሳዕ ዓመታዊ መታሰቢያ በዓሉ ነው። አቡነ ዮሐንስ አጽይር አቡነ ዮሐንስ አጽይር ቁመታቸው አጭር ስለነበር ዮሐንስ አጽይር አጭር ዮሐንስ ተብሏል። በ በ39 ዓመተ ምህረት ከተወለዱ በኋላ በ18 ዓመታቸው አስቄጥስ ገዳም ገቡ። አበመ አበምኔቱ አባባይሞ የምንኩስና ኑሮ እጅግ ከባድ መሆኑን በመንገር ወደ ቤታቸው እንዲመለሱ ቢመክራቸውም እሳቸው ግን በቁርጥ ሀሳብ ወሰኑ። አባ ባይሞይ ግን የዚህን ወጣት እጣ ፈንታ ገለጥልኝ ብለው ሱባኤ ያዙ። የታዘዘ መልአክም መጥቶ እርሱ የተመረጠ ዕቃ ይሆናልና ተቀበለው ብሎሃል ብሎ ነገራቸው። እንደ ታዘዙትም ተቀበሉት። አቡነ ዮሐንስም ገዳሙ እንደገቡ በብዙ ተጋድሎ ሲኖሩ ምንጣፍ ሳያነጥፉ መሬት ላይ ነበር የሚተኙት። አባታችን በታዛዥነታቸው በእጅጉ ይታወቃሉ። ይህንንም ለመፈተን አንድ ቀን አባ ባይሞይ የደረቀ እንጨት አንስተው ለአቡነ ዮሐንስ ሰጧቸውና ይህን ደረቅ እንጨት ትከለውና ውሃያ ጠጣህ ብቅለው ፍሬ እስኪያፈራም ተንከባከበው አሏቸው። አቡነ ዮሐንስም በፍጹም መታዘዝ እሺ ብለው ደረቁን እንጨት ተክለው ሶስት ዓመት ሙሉ ከሩቅ ቦታ በቀን ሁለት ጊዜ ውሃ እየቀዱ በማምጣት ማጠጣት ጀመሩ። በሶስተኛውም ዓመት ደረቁ እንጨት ጸድቆ ለመለመ፣ ታላቅ ዛፍም ሆኖ አብቡ አፍርቶ ጣፋጭ ፍሬን አፈራ። አባባይ ሞይም ፍሬውን ቆርጠው ወስደው የታዛዥን የታዛዡን የትሁቱን ፍሬ እንሆ ቅመሱ እያሉ ለቅዱሳን ሰጧቸው። ቅዱሳኑም እግዚአብሔርን እያመሰገኑ ተመገቡት። ዛፉም የመታዘዝ ዛፍ እየተባለ መጠራት ጀመረ። ቅዱሳን ትልቁ የቅድስና ደረጃ ላይ ሲደርሱ ቀና ቢሉ ስሉስ ቅዱስን ይመለከታሉ፣ ዝቅ ቢሉ ደግሞ እንጦሮንጦስን ያያሉ። አቡነ ዮሐንስ ሐጺር በታላቅ ተጋድሏቸው ስሉስ ቅዱስን በጋር ለማየት የበቁ ታላቅ አባት ናቸው። በአባ ቴዎፍሎስ እጅ በገዳሙ ላይ አበመኔትነት ሲሾሙ ይገባዋል የሚል ድምፅ ከሰማይም ተሰምቷል። ሊቀ ጳጳሳቱ አባ አቡነ ዮሐንስን የቅዱሳን የስልስቱ ደቂቀን ስጋቸውን እንዲያመጡ ወደ ባቢሎን ልከዋቸው ሄደው አምጥተዋል። አባ ባይሞይ ጋር መንፈሳዊ ምክርንና ስለመንኩስና ትምህርት ለመማር ወደ እርሳቸው የሚመጡትን ሁሉ ወደ አቡነ ዮሐንስ ዘንድ ይልኳቸው ነበር። አቡነ ባይሞይ ጊዜ ረፍታቸው ሲደርስ መነኮሳቱን ሰብስበው የአቡነ ዮሐንስን እጅ በመያዝ በምድር ያለ መላክ ነውና ተቀበሉት ብለው ገዳማቸውንና ልጆቻቸውን እንዲጠብቁላቸው አደራ ሰጧቸው። አቡነ ዮሐንስ የበቃውንና ያለበቃውን ያውቁ ስለነበር ያልተገባው ሰው ሥጋ ወደሙን ሊቀበል ሲመጣ ንሳ ገብቶ እንዲመለስ ይነግሩታል። አባታችን ሲቀድሱ ቅዱስ ቁርባንን መቀበል የማይገባቸውን ሰዎች በመንፈስ ቅዱስ አውቀው እየለዩ ዛሬ ሄዳችሁ ንሳ ገብታችሁ ተመለሱ ይሏቸዋል። ወደፊቱንም በትንቢት ይናገሩ ነበር። አንድ ሰው በኃጢያት ወድቆ ባዩ ጊዜ እንዲህ ይሉ ነበር የወንድሜ ኃጢያት የሰራው ዛሬ ነው። ምናልባት እኔ ደግሞ ነገ ኃጢያት ስሰራ ይሆናል። እርሱን በፈተና የጣለ ሰይጣንን የሚጥለኝ ይሆናል። እርሱ ዛሬ ቢበድል ነገ በንስሐ ይታጠባል። እኔ ግን ከኃጢአቴ የምነጻበት ሰዓት አይኖረኝ ይሆናል እያሉ አምርረው ያለቅሳሉ። የቅድስና ህይወታቸውንም እንዴት እለት እለት እንደሚጠብቁ እንዲህ በማለት ተናግረዋል። አንድ ሰው በጾምና በረሃብ ከጨና የነፍሱ ጠላቶች ይደክማሉ። እኔ በትልቁ ዋርካ ስር የተቀመጠንና አራዊት ሊጣሉት የመጣን ሰው እመስላለሁ። ሊቋቋማቸው እንደማይችል ከተረዳ ሸሽቶ ወደ ዛፉ በመውጣት ነፍሱን ያድናል። በእኔም የተፈጸመው ይሄው ነው። በባቴ የተቀመጥኩ የክፉ ሀሳቦች ሊቃወሙኝ ሲመጡ ሊቋቋማቸው እንደማልችል ባወቅኩ ጊዜ በጸሎቱ ወደ እግዚአብሔር ሸሽቼ እመሽጋለሁ በዚያም ከጠላቶች ፍላጻ አድናለው ማለት እንዴት ቅድስና ህይወታቸውን ይጠብቁ እንደነበር ተናግረዋል። አቡነ ዮሐንስ ሐጺር ሌላው የሚታወቁበት አንድ ትልቅ ግብራቸው የአትናሲያን ሞት ወደ ህይወት የለወጡበት ነው። አትናሲያ መጀመሪያ ላይ ጻድቅ ነበረች። በገንዘቧ ገዳማትንና መነኮሳትን የምትረዳ አገልጋዮችን የምትራዳ ደግ ሴት ነበረች። ነገር ግን በኋላ ላይ ጠላት ሰይጣን በወጥመዱ ጣላትና በዝሙት እንድትወድቅ አደረጋት። ዘማዊ ሴትም ሆነች። በቀድሞ የቅድስና ህይወቷ የሚያውቋት መነኮሳት ሁሉ መክረው ሊመልሷት ቢሞክሩ አልመለስላቸው አለች። ይልቁንም ሊመኩራ ሲመጡ ይመጡ እየሳቀችባቸው ታሹባቸው ጀመር። በመጨረሻ መነኮሳቱ አባ ዮሐንስ ሐጺርን ላኳቸው። እርሳቸውም ተራሰው መስለው ወደ ቤቷ ገቡ። ለዝሙት የመጣ ተራሰው መስሏት በደስታ ተቀበለችው። ልታጫወታቸውም ስትሞክር ዮሐንስ ሐጺር ማልቀስ ጀመሩ። ለምን ታነቅሳል ብትላቸው መልክሽ ደስ ብሎኝ አሏት። እርሷም ታዲያ ደስ የሚል መልክ ያስቃል እንጂ መቻ ያስለቅሳል ስትላቸው፣ የለም ነገ ገሃነም እንደምትወርጅ ታይቶኝ ነው። እነሆ የሰይጣን ማደሪያ ሆነሽ ብዙ አጋንንት ሰውነትሽ ሲወጡ ሲወርዳ ያለው እያሉ ብዙ መክረው አስተማሯት። እርሷም ዓይነ ልቦኗ ተከፍቶላት ወደ ልቧ ተመለሰች። አትናሲያም በጣም ደንግጣ በመጨጸት ታዲያ ምን ባደረግ ይሻለኛል እሳ አለቻቸውን። አገቢ አሏት። በውኑ አሁን እኔ ምሕረት አገኛለሁን? ኃጢአቴ ብዙ ነው። ከእግዚአብሔር ጋር ማን ያስታርቀኛል? ስትላቸውን ያስታርቀሻለሁ፣ ተከተኝ ብለው ወጥተው ሄዱ። እርሷ ምለዋ ልደርስ አትል በሯ እንደተከፈተ ቤቷ፣ ንብረቷ ትታ አባ ዮሐንስን ተከተለቻቸው። እሳቸው ላይ ለመድረስ እየሮጠች ስትሄድ በ በልስላሴ ኖረ እግሯ እየቆሰለና እየተሰነጣጠቀ ደማዋ እንደ ውሃ በመሬት ላይ ፈሰሰ። ሲመሽ ከገዳሙ በር ላይ ደርሳ የምታርፍበትን ቦታ ለይተው ሰጧትና ዚያ ተኛች። አባ ዮሐንስ ለሊት ለጸሎት ሲነሱ መላእክት ሲወጡ ሲወርዱ ተመልክተው፣ ይህ የማየው ነገር ምንድን ነው በማለት አንዱን መልአክ ጠየቁት። ትላንትና አንተን ተከትላ የመጣችው ሴት ሞታ ነፍሷን እያሳረግን ነው አላቸው። እግዚኦ ንሳ ሳትገባ ብለው ደነገጡ። መላኩም አንተን ልትከተል ገና አንድ እግሯን ከቤት ስታወጣ ኃጢአቷ በሙሉ ተፍቆላታል። አሁን ወደ ገሃነም እየወሰድናት ነው አላቸው። አባ ዮሐንስ ሐጺርም ተገርመው እግዚአብሔርን እያመሰገኑ የመቃብሯስ ነገር እንዴት ነው ብለው ጠየቁት። መላኩም አንበሶች ይመጣሉ የመቃብሯን ቦታ ለክለክተህ አሳያቸው ብለው ጠየቁት። መላኩም አንበሶች ይመጣሉ የመቃብሯን ቦታ ለክታ አሳያቸው ብሏቸው ተሰወረ። አንበሶችም መጥተው አባ ዮሐንስን ቦታውን ለክተውላቸው አንበሶቹ መቃብሩን ቆፍረው በክብር ቀብረዋታል። በአንዲት እለት ወደ በዓታቸው ሲገቡ ጌታችን ተገልጦላቸው እለተሞታቸው መቅረብ መቅረቡን ከነገሯቸው በኋላ ታላቅ ቃል ኪዳን ሰጧቸው። ጥቅምት 20 ቀን በ409 ዓ.ም በሰላም አረፈዋል ያ የዮሐንስ ሐጺር የስጋው ፍልሰት የሆነው በቁልዝን ገዳም ካረፈ በኋላ ነው። ለአባቶች ሊቃ ሊቀ ጳጳሳት 48ኛ የሆነው አባ ዮሐንስ ወደ አስቄጥስ ገዳም በሄደ ጊዜ መነኮሳት የቅዱስ ዮሐንስ ሐጺርን ስጋውን አፍልሰው በዚህ በቤተክርስቲያኑ ስጋውን ባለበት ለፈጣሪያችን እንስገድ አሉት። የአቡነ ዮሐንስ ሐጺር ስጋው ይጠብቅ የነበረው የኬልቄዶንን ጉባኤ በሚቀበሉ ከሃዲያን ነበር። አባ ዮሐንስም መልእክት ጽፎ ወደ ቁልዝም አገር ቢልክም እነዚህ ከሃዲያን የቅዱሱን ስጋ ከለከሏቸው። ነገር ግን ስጋው ያለበትን ቦታ አዩት። ከጥቂት ቀን በኋላ ከታላላቅ አረቦች ወገን የሆነ ለቁልዝም አገር መኮንን ሆኖ ተሾመ። እርሱም ለአገሪቱ ኤጲስቆጶስ ለአባ ሚካኤል ወዳጁ ነው። አባ ዮሐንስም ይህንን ሲሰማ ስለ ቅዱስ ዮሐንስ ሐጺር የስጋው ፍልሰት መነኮሳትን እንዲራዳቸው ለአባ ሚካኤል መልእክት ላከ። አባ ሚካኤልም ከካህዲያን እጅ ሊወጣ መሆኑን አስቦ ደስ አለው። ጉዳዩንም ወዳጁ ለሆነው መኮንን ነገረውና ሁለቱም መነኮሳቱን አስከትለው ወደ ገዳሙ ሄዱ። መኮንኑም መነኮሳቱን ይዞ ወደ ገዳሙ እንዴት እንደሚገባ ካሰበ በኋላ መነኮሳቱን ከላይ የአረቦችን ልብስ አስለብሶ ብዙ ፈረሰኞችን ይዞ ቁልዝም ገዳም ደረሱ። መኮንኑም በዚያ የሚኖረውን የመለካውያንን ኤጲስቆጶስ በዚች ሌሊት በዚህ ገዳም ማደር አፈልጋለሁ፣ ና ያንተን መነኮሳት ከገዳሙ አስወጣቸው ብ ብሎ አዘዘው። ኤጲስቆጶስም እንደታዘዘው አደረገ። ከዚህም በኋላ መነኮሳቱ የቅዱስ ዮሐንስ ሐጺርን ስጋ ይዘው ወደ ምስር አገር ከደረሱ በኋላ አስቄጥስ ገዳም ደረሱ። የአባ መቃርስ ገዳም መነኮሳትም ወንጌልን፣ መስቀሎችን፣ መብራቶችን ይዘው እየዘመሩ በታላቅ ክብር ተቀብሏቸው ወደ አባ መቃርስ ስጋም አቀር አቀርበውት የቁርባን ቅዳሴን ቀደሱ። በቅዳሴው ላይ ቅዱስ ወንጌል በተነበበ ጊዜ ታላቅ የሆነ ድንቅ ታምር ተፈጸመ። ቤተ ክርስቲያኒቱ ሁለመኗ በሰማያዊ ብርሃን ተጥለቀለቀች። ከቶ እንደርሱ ሆኖ የማያውቅ ሰው የማያውቅ በጎ መዓዛም ሸተተ። ይህም ታምር ለሰባት ቀናት ቆየ። ከዚህም በኋላ የቅዱስ ዮሐንስ አፂርን ስጋ ወደ ራሱ ቤተ ክርስቲያን በክብር ወስደው ሲያኖሩት አሁንም ድንቅ ድንቅ ታምራት ተፈጽመው ታዩ። አባ ማርቆስም የእስክንድርያ ሀገር ታላላቅ ሰዎችን አስከትሎ ወደ ቤተ ክርስቲያኑ ገብቶ የቅዱስ ዮሐንስ አጭርን ስጋ የተጠቀለለበትን ሰሌን ገልጦ ሲሳለሙ ታላቅ መብረቅና ነጎድጓድ ሆነ። ወዲያውም በቤተ ክርስቲያን ውስጥ ያሉት ሁሉም ደንግጠው ወደቁ። ሊቀ ጳጳሳቱም ሰሌኑን መልሶ ስጋውን በጠቀለለ ጊዜ ሰላም ሆነ። እነርሱም እንዲህ ያሉ ቅዱስ ዮሐንስ አጭርን አመሰግኑት፣ ፈጣን ደመና ሆነ፣ የመንፈስ ቅዱስን ዝናብ የተሸከምክ ሰልስቱ ደቂቅ ወዳሉበት ወደ ባቢሎን ሄድ፣ በላይ ባደረ በመንፈስ ቅዱስ ኃይል ወደ እስክንድሪያ የተመለስክ ሁለተኛም ወደ ቁልዝም አገር የሄድክ የጣውታትን ቤቶች አፍርሰህ ሃይማኖትን የሰበክ ህሙማንን የፈወስክ አጋንንትን ያወጣህ ወደ ርስትም የተመለስክ አንተ የበረከተ ማደሪያ ነህ፣ እያሉ አመሰገኑት። የቅዱስ ዮሐንስ አጼ ረዴት በረከቱ ይደርብን በጸሎቱ ይማረን አሜን። ዳግመኛም በዚች ዕለት ታላቁ ነቢይ ቅዱስ ኤልሳዕ ዓመታዊ መታሰቢያ ባሉ ነው። የረፍቱን ዕለት ሰኔ ሀያን ይመልከቱ። ኤልሳዕ ማለት እግዚአብሔር ጠባቂ ነው ማለት ነው። አጽሙ የሞትን ሰው ያስነሳ ታላቅ ነቢይ ሲሆን ኢዮራም፣ አካዝያስ፣ ኢዮና እንዲሁም ዩአስ በተባሉ በአራት ነገሥታት ዘመን ትንቢት የተናገረ ሲሆን የትንቢቱም ዘመን ከሃምሳ ዓመት በላይ ነው። ታላቁ ነቢይ ኤልያስ በመንገድ ሲሄድ የሳፍጥ ልጅ ኤልሳዕን በ12 ጥማድ በሬ ሲያርስ አገኘው። ኤልያስም ሄዶ መጎናጸፊያውን በላዩ ጣለበት፤ ኤልሳም እርሻውን ትቶ ተከተለው። ተመልሶም በመምጣት በሬዎቹን አርዶ ሕዝቡን መግቦ በፍጹም ልብ ኤልያስን ተከተለ። ትሎ ብዙ ዓመት ሲያገለግለው ኖረ። ኤልያስ በሚያደርግበት ጊዜ ኤልሳዕን ካንተ ተለይቼ ወደ ሰማይ ሳልወጣ አድርግልህ ዘንድ የምትሻውን ለምነኝ አለው። ኤልሳዕ ባንተ ያደረ ሀብተ መንፈስ ቅዱስ እጥፍ ሆኖ ይደርብኝ አለው። መምህሩም ካንተ ተለይቼ ወደ ሰማይ ስወጣ ብታየኝ ይደርብህ አለው። ሁለቱም እየተነጋገሩ ሲሄዱ በመሃል የእሳት ፈረስና የእሳት ሰረገላ መጥቶ ኤልያስን ነጥቆ ወሰደው። ኤልሳዕም ይህን በተመለከተ ጊዜ እስራኤል ኃይላቸውና ጽናታቸው አባ አባ ብሎ ጩኸ። ከዚህም በኋላ ዳግመኛ አላየውም። መጠምጠሚያውንም ጣለለትና በራሱ ላይ ወረደች። በእርሷም የዮርዳኖስን ወንዝ ለሁለት ከፍሎ ተሻግሮባታል። ኤልሳም እንደምኞቱ በመምሩ በኤልያስ ላይ ያደረሰውን የመንፈስ ቅዱስ ናብት በእጥፍ ስለተቀበለ ኤልያስ የዮርዳኖስን ወንዝ አንድ ጊዜ ሲከፍል ኤልሳዕ ግን ሁለት ጊዜ ከፈለ። ኤልያስ አንድ ሞት ሲያስነሳ ኤልሳዕ ግን ሁለት ሞታንን አስነስቷል። ከዚህም በኋላ ኤልሳዕ ወደ ኢያሪኮ ሲገባ የሀገሪቱ ሰዎች ውሃቸውን ሲጠጡት ሴቶቹ እንደሚመኩኑ ነገሩት። እርሱም ጨው ጨምራችሁ አዲስ ሸክላ አምጡልኝ ብሎ ወደ ምንጩ ሄዶ ጨውን ጨመረው፣ ውሀውም ጣፋጭ ሆነ ሱን ሲጠጡ የሚመክኑትም ሴቶች ወላዶች ሆኑ። ወደ ቤተልሔም ወደ ቤተልሔም በወጣ ጊዜ ከከተማው ሲወጡ ታናናሽ ልጆችን አገኘ። እነርሱም አንተ ራሰ በራ ውጣ እያሉ ሲዘባበቱበት እግዚአብሔርን ስም ጠርቶ ቢረግማቸው ወዲያውኑ ሁለት ድቦች ከዱር ወጥተው አርባ ሁለት ልጆችን ገደሉ። ኤልሳዕ ሌላው የሚታወቅበት ነገር የመበለቲቷን ቤት በበረከት በመሙላቱ ነው። ሴቲቱ ወደ ኤልሳዕ መታ የምታወቀው እግዚአብሔር ሰው የሆነው ባሌ ስለሞተ አሁን ባለዕዳ ሁለቱን ልጆቼን ወስዶ በባርነት ሊገዛቸው ነው አለችው። እርሱም በቤቷ ምን እንዳለ ጠይቃት፣ ለኔ ለባሪያ ከዘይት ማሰሮ በቀር በቤቴ አንዳች የለኝም አለችው። እርሱም ከጎረቤቶቿ ባዶ ማድጋዎችን ተውሳ እንድታመጣ ነግሯት፣ ማድጋዎችን ሁሉ በጸሎቱ በታምራት በዘይት ሞልቶላታል። እርሷም ዘይቱን ሸጣ ለባለዕዳው ከፈለች፣ የተረፈውንም ከልጆቿ ጋር ተመገበች። ነቢዩ ኤልሳዕ መካን ስለነበረችው ስለ ሱናማዊቷ ሴት ግያዝ ነግሮት ኤልሳዕ ካስጠራት በኋላ በሚመጣው ዓመት በዚህ ወራት ወንድ ልጅ ታቅፊያለሽ ብሎ ከነገራት በኋላ በዓመቱ ጸንሳ ወላለች። ልጇም ካደገ በኋላ ከአባቱ ጋር ወደ አዝመራ ወጥቶ ሳለ ታመመና በእናቱ እቅፍ ያለ ሞተ። በሞተም ጊዜ በእግዚአብሔር ሰው በነቢዩ አልጋ ላይ አስተኝታው በሩንም ዘግታበት ወጣች። ሉሊዋን ይዛ አህያዋን ጭና የእግዚአብሔርንም ሰው ኤልሳዕ ወዳለበት ወደ ቀርሜሎስ ተራራ ወጣችና የልጇን መሞት ነገረችው። ኤልሳዕም ሆ ሄዶ የሞተውን ልጇን ከሞት አስነሳላትና ልጅሽን አስነስተሽ ውሰጂ አላት። እርሷም ለኤልሳዕ ከሰገደችለት በኋላ ልጇን ወሰደች። ዩኤልሳ ኤልሳዕ የሶሪያ ንጉሰ ንጉስ ሰራዊት አለቃ ንዕማንን በዮርዳኖስ ወንዝ እንዲጠመቅ ካደረገው በኋላ ከለምጹ ፈውሶታል። ንዕማን ከለምጹ ከዳነ በኋላ ኤልሳዕ ወርቅና ብር ልብስም ሊሰጠው ሲል ኤልሳዕ በሕያው እግዚአብሔር ስም ብሎ አልቀበልም አሉ። ንዕማንም እንሆ ከእስራኤል ዘንድ በቀር በምድር ሁሉ አምላክ እንደሌለ አወኩ ብሎ ከመሰከረ በኋላ ሁለት የበቅሎ ጭነት አፈር ወስዶ ወደ ሀገሩ ሶርያ ሄደ። ደቀ መዝሙሩ ግያዝ ግን ንዕማንን በመንገድ ተከትሎ ሁለት ጎልማሶች ከተራራማው ከኤፍሬም ሀገር ወደ እኔ መጥተዋልና አንድ መክሊት ብርና ሁለት መለወጫ ልብስ ትሰጣቸው ዘንድ እለምንሃለሁ።

ጌታዬ ላክኝ በማለት በኤልሳ ስም አሽቶ ተቀበለ። ኤልሳም ጊያዝ በስውር ያደረገውን አውቆ አዘነ። ወደ እርሱም ተመልሶ በመጣ ጊዜ ጊያዝ ሆይ ከወዴት መጣ አለው። እርሱም እኔ ባሪያ ወዴትም አልሄድኩም አለ ኤልሳ ኤልሳም ያ ሰው ከሰረገላ ወርዶ ሊቀበልህ በተመለሰ ጊዜ ልቤ ካንተ ጋር አልሄደምን ብሎ ያደረገውን እንዳወቀበት ከነገረው በኋላ እንግዲህ የንዕማን ለምጽ ባንተ ላይ ለዘላለም በዘር ላይ ይጣበቃል አለው። ጊያዝም እንደ በረዶ ለምጻም ሆኖ ከእርሱ ዘንድ ወጣ። ከዚህም ሌላ ኤልሳዕ ውሃ ውስጥ የወደቀውን የብረቱን ምሳር በውሃው ላይ እንጨቱን ጥሎ የሰጠመውንም ብረት ተንሳፎ እንዲወጣ አድርጎታል። የሶሪያ ንጉሥ ከእስራኤል ጋር ለመዋጋት በዱር ሰፍሮና ተደብቆ ሳለ የእግዚአብሔር ሰው ኤልሳዕ ኤልሳዕ ሶርያውያን በዚያ ተደብቀዋልና በዚያ ስፍራ እንዳታልፍ ተጠንቀቅ ብሎ ወደ እስራኤል ንጉሥ ላከ። የእስራኤልም ንጉሥ በዚያ ባለመሄድ ራሱን አዳነ። የሶሪያም ንጉሥ ባሪያዎቹን ጠርቶ ከኛ ዘንድ ከእስራኤል ንጉሥ ጋር የተወዳጀ እንዳለ ነገሩኝ አላቸው። ከባሪያዎቹም አንዱ ጌታዬ ሆይ በልፍኝ ውስጥ ሆነ የምትናገረውን በእስራኤል ዘንድ ያለ ነቢይ ኤልሳዕ ለእስራኤል ንጉሥ ይነግረዋል አለው። የሶሪያ ንጉሥ ኤልሳዕ ያለው በዶታይን እንደሆነ ሲነግሩት የዱታያንን ከተማ ከበባት። ኤልሳ ሎሌ ማለዳ ተነስቶ የከበባቸውን ጭፍራና ፈረሶቻቸውን ሲመለከት እጅግ ፈራ። ኤልሳም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ ለው። አቤቱ ያይ ዘንድ አይኖቹን እባክህ ግለጥ ብሎ በመጸለይ የብላቴናውን አይኖች ገለጠ። ኤልሳም በጸሎቱ ሁሉንም እውር አደረጋቸው። ወደ ሰማርያም እየመራቸው ከወሰዳቸው በኋላ ዳግመኛ ያዩ ዘንድ ጸለይና ሁሉን ማየት ቻሉ። የእስራኤልም ንጉሥ ባያቸው ጊዜ ኤልሳዕን አባቴ ሆይ ባልው ሰዓት እንዳይገድላቸው ይልቁንም አብልቶ አጠጥቶ እንዲልካቸው ነገረው። እርሱና እነርሱም በልተው ጠጥተው ሲያበቁ ወደ ጌታቸው ሄዱ። ከዚያም በኋላ የሶሪያ ንጉሥ ወልደ አዴር ሰራዊቱን ሁሉ ሰበሰበና ወጥቶ ሰማርያን ከበባት። በሰማርያም ታላቅ ራብ ሆኖ ነበር። እነሆም የአህያ ራስ በአምሳ ብር የርግብም ኩስ የጎ የጎመር ስምንተኛ የሚሆን በአምስት ብር እስከ እስኪሸጥ ድረስ በሀገራቸው የሶሪያ ሰዎች ሰፍረው ተቀመጡ። በዚህም ጊዜ እናት ልጇን ቀቅላ እስክትበላ ድረስ እጅግ አሰቃቂ ታላቅ ረሃብ ሆነ። ይህም ክፉ የረሃብ ዘመን በነቢዩ ኤልሳዕ ጸሎት በአንዲት ቀን ተለውጦ የጥጋብ ዘመን ሆነ ሆኗል። ኤልሳዕም በዘመኑ ትንቢትን እየተናገረ እጅግ ታላላቅ ተአምራትን እያደረገ እግዚአብሔርንም ሕዝቡንም ሲያገለግል ከኖረ በኋላ ሰኔ 20 ቀን አርፏል። ከሞተም በኋላ አጽሙን የሞተን ሰው አስነስቷል። ይኸውም የሞአብ ሰዎች